ሰላም በያላችሁበት ጤና ይስጥልኝ። ውድ የኢትዮ ገጽ ሚዲያ ቤተሰቦች አብራችሁን ስትቆዩ የተመራረጡ አጫጭር መረጃዎችን ወደ እናንተ አሻግራለሁ። እናንተ ውድ ቤተሰቦቻችንም ቻናሉን ላይክ፣ ሰብስክራይብ፣ ሼር በማድረግ እስከ መጨረሻው አብራችሁ እንድትዘልቁ ጋበዝ ናችሁ። በመጀመሪያም የኢትዮጵያ አየር መንገድ በእስራኤልና ኢራን ጦርነት የተነሳም ከአዲስ አበባ ወደ ቴልቪቭ የሚያደርገውን በረራ አቋርጧል። የኢትዮጵያ አየር መንገድ በአዲስ አበባና በቴልቪቭ መካከል በሁለቱም አቅጣጫ የሚደረጉ በረራዎች በአውሮፓውያኑ አቆጣጠር እስከ ሰኔ 22 ቀን 2025 ድረስ ማቋረጡን ባወጣው መግለጫ አስታውቋል። አየር መንገዱ ለተፈጠረው ችግር ይቅርታ ጠይቆም ደንበኞቹ የትኬት መሸጫ ቢሮዎችን እንዲያነጋግሩ መክሯል። አየር መንገዱ በረራውን መቼ እንደሚጀምርና አዲስ መረጃዎችን እንደሚያሳውቅ ጠቅሷል። እስራኤልና ኢራን መጠነ ሰፊ ጦርነት ከጀመሩ ቀናቶች መቆጠራቸው የሚታወቅ ነው። እስካሁንም በሁለቱም ወገን ሰውና በንብረት ላይ ትልቅ ውድመት እየደረሰም ይገኛል። በሌላ ዜና ደግሞ በአዲስ አበባ የበሬ ጥሬ ስጋ በኪሎ እስከ 3500 ብር ድረስ እየተሸጠ ነው ተባለ። ፊደል ፖስት እንደዘገበው በቦሌ በሳር ቤት በአዲሱ ገበያ ሰሚት የሚገኙ ስጋ ቤቶች የበሬ ጥሬ ስጋን ከ2800 ብር እስከ 3500 ብር ድረስ ሲሸጥ መመልከት ችያለሁ ብሏል። ቪአይፒ ተብሎ የተመረጠ ስጋ ቤት ለብቻው በተዘጋጀላቸው ክፍል ውስጥ አንድ ኪሎ ስጋ እስከ አምስት ሺህ ብር የሚሸጥላቸው ሰዎችም እንዳሉ ዘግበዋል። የዋጋ ጭማሪ ከዕለት ወደ ዕለት በእጥፍ እየጨመረ የመጣው የሥጋ ብቻ ሳይሆን ሌሎች በምግቦች፣ በመጠጦች፣ በአልባሳትና በሌሎቹም ላይ እንደሆነ የሚታወቅ ነው። አሳሳቢነቱ እየጨመረ የመጣው የኑሮ ውድነትም በነዋሪዎች ላይ ስጋትን ደቅኗል። ከውጭ የመረጥናቸው ዜናዎችን ስናሰማችሁ ደግሞ ክሪስቲያኖ ሮናልዶ ለፕሬዝዳንት ዶናልድ ትራምፕ የላከው መልእክት አነጋጋሪ ሆኗል። ፖርቹጋላዊ ኮከብ ክሪስቲያኖ ሮናልዶ እየተባባሰ የመጣውን የእስራኤልና ኢራንን ጦርነት አስመልክቶ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ መልእክት አስተላልፏል። የአምስት ጊዜ የባላንዶር አሸናፊው ክርስቲያኖ ሮናልዶ በሀገራቱ መካከል ያለውን ውጥረት እንዲረግብ ሰላም ለዓለም በሚል መልእክት ማስተላለፉ ይፋ ሆኗል። ፕሬዝዳንት ዶናልድ ትራምፕ ጨዋታ ለሰላም የሚል ያልተጠበቀ ስጦታ ከክርስቲያኖ ሮናልዶ እንደተላከላቸውም አስታውቀዋል። ሮናልዶ የፈረመበትን የፖርቹጋል ብሔራዊ ቡድን መለያ ከአውሮፓ ምክር ቤት ፕሬዝዳንት አንቶኒዮ ኮስታጅ የተረከቡት የሪፐብሊካኑ ተወካይ በአሁኑ ሰዓት ለቡድን ሰባት ስብሰባ ካናዳ ይገኛሉም የሚል መረጃ ወጥቷል። ሌላኛውን መረጃ ስንጠቁማችሁ ደግሞ የቴል አቪቭ ቅርንጫፍ በመጎዳቱ በእስራኤል የሚገኘው የአሜሪካ ኤምባሲ መዘጋቱ ተገለጸም። በእስራኤል የአሜሪካ አምባሳደር እንደተናገሩት የቴል አቪቭ ኤምባሲ ቅርንጫፍ ከኢራን በተፈጸመበት ጥቃት መጠነኛ ጉዳት ደርሶበታል ብሏል። ማይክ በኤክስ ላይ እንዳሰፈሩት ቆንስላ ጽፈት ቤቱ በቴል አቪቭ በሚገኘው ህንፃ አቅራቢያም በኢራን ሚሳኤል በመመታቱ ተጎድቷል ሲል ተናግሯል። በኢየሩሳሌም የሚገኘው ዋናው የአሜሪካ ኤምባሲም ተዘግቶ ቆይቷል ብሏል። በጥቃቱ ግን የአሜሪካ ሰራተኛ አልተጎዳም ሲል አስፍሯል የእስራኤል የመከላከያ ሚኒስትር ኢራን በእስራኤል ዜጎች ላይ ባደረሰችው ጥቃት አምስት ሰዎች ከተገደሉ በኋላ በደርዘን የሚቆጠሩ ሰዎች መቁሰላቸውን ተከትሎ የቴህራን ነዋሪዎች ዋጋ እንደሚከፍሉ አስጠንቅቋል። የመከላከያ ሚኒስትሩ ኢዝራኤል ካትስ የኢራን መሪ አያቶላሊ ሆን ብለው በሲቪል አካባቢ ላይ ያነጣጠረ ጥቃት እንዲፈጸም አድርገዋል ሲል ከሰዋል። እስራኤል በቅርብ ጊዜ አጸፋውን እንደምትመልስም አያይዘው ተናግረዋል። የቴህራን ነዋሪዎችን በአካል የመጉዳት ዓላማ የለንም ሲሉ ካትስ በኤክስ ገጻቸው ላይ አስፍረዋል። ኢራናውያን የአምባገነኑን ሥርዓት ዋጋ ለመክፈልና በቴህራን ውስጥ ያገዛዙን ኢላማዎችና የጸጥታ መሰረተ ልማቶችን ማጥቃት አስፈላጊ ከሆነ ግን ቤታቸውን ለቀው እንዲወጡ ይገደዳሉ ብለዋል። በሌላ በኩል ኢራን እስራኤላውያንን ከሀገሪቱ ለቀው እንዲወጡ ስታስጠነቀቅ፣ በተመሳሳይ እስራኤል ኢራን ውስጥ ያሉ በሶስት ከተማ የሚገኙ ዜጎች አካባቢውን ለቀው እንዲወጡ አስጠንቅቃለች። የኢራን ጦር ኃይሎች ባወጣው መግለጫም እስራኤላውያን በተቻላቸው ፍጥነት ከሀገሪቱ መልቀቅ እንዳለባቸው አሳስባል ለሁ ብለዋል። ምክንያቱም ከዚህ በኋላም ሀገሪቱ ለኑሮ የምትመች ሀገር አትሆንም ሲልም በመግለጫው አትቷል። ሌላው በመካከለኛው ምስራቅ እየወጡ ያሉ መረጃዎች እንደሚያሳዩት ከሆነ አሜሪካ ብዛት ያላቸውን የጦር አውሮፕላኖች ለእስራኤል ልካለች እየተባለ ነው። የአሜሪካ የጦር አውሮፕላኖች ወደ መካከለኛው ምስራቅ እየተጓዙ መሆናቸው ተመላክቷል። ቪየትናም የነበሩት ዩኤስኤስ ኑሚቲዝ የተሰኙ አውሮፕላኖች ለአስቸኳይ ዘመቻ ተፈላጊነት ወደ መካከለኛው ምስራቅ እየገቡ ይገኛሉ። አውሮፕላኖቹ በደቡብ ቻይና ባህር ለግዳጅ ተሰማርተው ነበር ተብሏል። ፕሬዚዳንት ዶናልድ ትራምፕ አስፈላጊ ከሆነ አሜሪካ ወደ ጦርነቱ ትቀላቀላለች ማለታቸው የሚታወስ ነው። በሌላ ዜና አወዛጋቢው የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሩሲያን ከቡድን ሰባት አባላት ማስወጣት ስህተት ነበር ሲሉም ተናግረዋል። ትራምፕ ሩሲያን ከቡድን ሰባት አባልነት ማስወጣት ስህተት እንደነበር የገለጹ ሲሆን ምናልባት ሩሲያ በቡድን ውስጥ ብትሆን ኑሮ የዩክሬንና የሩሲያን ጦርነት በጊዜ ለማስቆም ይቻል እንደነበር ጠቁመዋል። በካናዳ የተሰበሰቡት የቡድን ሰባት አባል ሀገራት መሪዎች ዋና ትኩረታቸው ያደረጋቸው ዓለም ላይ ባሉ ውጥረቶች ሲሆን በተለይ በዩክሬንና በሩሲያ የሚደረገው ጦርነት ከአጀንዳቸው መካከል ነው ተብሏል። ዶናልድ ትራምፕ ምንም እንኳን ይህንን ሀሳብ ቢያጋሩም የአውሮፓ ሀገራት መሪዎች ደግሞ በጥብቅ ተቃውሟቸውን አሰምተዋል እየተባለ ነው። ሩሲያ ከቀድሞው ስምንት ማዕቀፍ በፈረንጆቹ 2014 እንዲተወጣ የተደረገ ሲሆን ምክንያቱም ደግሞ የዩክሬን አካል የነበረችውን ክሬሚያን በሕገወጥ መንገድ በመቆጣጠሯ እንደሆነ ይታወቃል። ይህም የዓለም አቀፍ ሕግን የጣሰ እንደሆነና ለዩክሬን ሉዓላዊነት ስጋት ነው የሚሉ ክሶችም እንደሚቀርቡበት ይገለጻል። ሰዓቱን ዜና በቃን። ሰላም በዓለም ሁሉ ይስፈን።